ሀሳብ ስለበዛው ነው ወንድ ልጅ መናገራችንም፣ ቅድም ብለሻል። እኛንን በየቦታ እየለፈለፈን እያለቀስን ችግራችን ሰው እንዲካፈልልን የምናደርገው ምስኪን ለሱ ነው። ዛሬ አስር ሺ እንኳን መክተት ያቅታቸዋል ቤተሰቦች ሰው ስቱፐድ ዋው ዋው። እኔ እኔ እንጃ ጌታ፣ ኦ ማይ ጋድ፣ አይ ወስ ፕራውድ ኦፍ ዩ ጋይስ ትረስ ሚ፣ አሁንም ፕራውድ ኦፍ አረጋቸዋለሁ ግን ከሞን ለስ ጋው ለስ ዱበድ

እና ግን ሰው ለሚያከብረን ሁሌ ዝቅ እንዳደረግ ነው። ሰው ለሚወደን ሁሌ ዝቅ እንዳደረግ ነው። አስወር እኔ ሁለተኛ እንደዚህ ላይ ለገብቻ አውራን ብዬ ነበር፣ ግን በዚህ ልጅ ግን አውራበታለሁ እሱ ሰው አይደለም። የደሀሊ ስለሆነ አረ ዶንያ ላይ ስነተኛ ጭቃ ቤት ስላለው ኮንዶሚኒየም ስለማይኖር ነው።

መስኪን ምስ እንዳታርኩኝ እና ፍራታ እንዴት ነው እያለቀሰን ባለፈው፣ የሱ ይከፈት ላይ ሱ ይከፈት ግን፣ ድህነት በጣም ያስጠላ በጣም አዋራጭ ነው ለካ። ብዙም ኖሮ መቶ መቶ ብር ራሱ ብናዋጣ ዳና ስልክ ይገዛል፣ ዳና ልብስ ይለብሳል። አንቺ ኮ በብሔረሰብ በእስልምና ራሱ በኛ ሱብሃና የለሽም እንደጣውን አሰብ ያድሚ ያላችሁ ሰው አላችሁ። እዚህ ሰላም ሰላም ሁላችሁ ሰላም ናችሁ። እኔ ወላሂ ጧት ስነሳ ከእንቅልፌ ሰግጄ ሳየው ማለት ነው በጣም ነው የተሰማኝ፣ በጣም ነው ያለቀስኩት። ወራበ፣ በጣም ካፍቶኛል። ሁሉም ነው እንዴ! ብዙ ነገር ታይ። ሁሉም እኮ በውስጡ ችሎት እንጂ የድሃ ልጅ ማንም ተንጠልጥሮ አረብ ሀገር የገባ ነው በድህነት እንጂ፣ ቢደላ ና አገር ለቀን አንወጣም ነበረ። ይሄን እያሉ ለአንዱ ማሽቃበጥ፣ እኔ በጣም ነው ያዘንኩት። እኔ ቴጂዬ የተናገርሽው ሁሉም በቃ ከኔ ከሀሳብ የነበረው ውስጤ ላይ የነበረው ና ያወጣሽው በቃ መደም በጣም አዝኛለሁ። ጌታ እኔ ጧት ነው ያለቀስኩት። በቃ በጣም ነ እንዴ እነለይጦ እነለይጦ አልቀሽ ነው እነምን የሚባባሉት እዚህ ጋር ነበረ ቲክቶክ ላይ ዛሬ። ትክክል ነው ይህ አባባል።

ራሴን ሙት እንዴት አንጀቴ እንዳራራ እንዴት አንጀቴ እንዳራራ። እሺ የሚታይ ቢሆን ባሳይ ከስንት ነው ያልኩት ከስንት ያድርጋቸው ነገር ለማውራት አልነበረም። እንኳን ማውራት ነበር የገባሁት። እኔ እኮ ነገር እኮ ለወራሽ ለወጣ ነው ያወራሽው። ትሄጂዬ ሁላችሁም አመሰግናለሁ። ለወጣ ነው ስራ ላይ ነኝ፣ ግን ስለተሰማኝ ከነፈስኩት። ቆንጆ ገብተሽ ሰላም ዋለ። እሺ አመሰግናለሁ ስላስገባች ሁሉም ሰላም ዋለ።

ላብዬ የከሰ ትናንትና ማታ ማለት አይደለ ነው። እናንተ ጋ ለኒ ማታ ዛሬ እኔጋ አሁን ጠዋት ነው ገና። አሁን ጠዋት ነው ገና ቁርስም እንኳን አልበላሁም። ባታ ለሊት ላይ ሰው ኮንታክት እያደርኩ ነበረ። ቁጥሩን ይስጡኝ፣ ቁጥሩን ስጡኝ። ቁጥራን የምታውቁ ሰዎች ፕሊስ ስጡኝ፣ ቁጥሩን ስጡኝ፣ ቁጥሩን ስጡኝ አሁር አውርቻቸውዋለሁ በውስጥ አውሯቸው ልጆች አለው። ቆይ ተረጋጊ ብለው የነውእና ቁጥሩን ስጠኝ። እሱንም አውርቸዋለሁ ግን ቁጥሩን አልሰጠኝም። በውስጥ አውርቸው አለው ማለት ሶማስለም እኮ ኢፍራታ ጋ አለ ቁጥር የሱ እንጂ። እሷ ደግሞ አይ ቲንክ ከነገ ወዲያ ነው ምናምን ነው የምመጣው አለች። ወይ ዋን ሰከንድ እንደሚያስክመል እርሲ

ተምሮ እንዳልተማረ ተመርቆ እንዳልተማረ እንዳልተመረቀ፣ በኢትዮጵያ ሀገር እዛ ሀገር ቤት እኮ ችግር ነው። ተምረሽ የማታርጊበት ሀገር እኮ ነው። ማርያምን ያረቢ ግን ልቤ በጣም ተሰበረ። በጣም በጣም የተሰበረው በጣም ግን እሱ እግዚአብሔር ይሆንለት መናገር እንኳን አይችልም። አይታችሁታል ትላንትና እንዴት እንደሚባል መናገር ማለት እሱ ወደፊት እንሻላ ማለት ወደፊት ለወጣል ልጅ ጥሩ ሰው ሆኖ ይመጣል ማለት ሁሉም ሰው እንደቀ ተቀየረ እሱ መቀየር በዛ ቀን ትኮስታላችሁ። ግን ማለት እሱ ፋብሎ ሲመጣ ትኮስታላችሁ ወይስ አትኮስትም እስከዛሬ ማለት ነው። ይመጣል አንድ ቀን እንደዚህ፣ ፏ ብሎ ወይስ ተቀይሮ ይመጣል፣ ጥሩ ደረጃ ላይ ደርሶ ይመጣል። እንደዚህማ አይቀርም፣ ይቀየራል። ሰው ልጅ እኮ እንደዚህ ሆኖ አይቀርም። ግን ያን ቀን ያን ቀን እንዴት ነገሩ ትወስዳላችሁ? ወይስ ምንድን የምታደርጉት እኔ ማለት ነው የዛሬ ሁለት